ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ፣ የሰዓቱን ትኩስ አበይትና ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን፣ በጎጃም በተደረገ ከፍተኛ ውጊያ የአማራ ፋኖ በጎጃም ታላቅ ድልን መቀናጀቱን አስታወቀ። የኮሎኔል ባለማዕረግ የብልጽግና የጦር መሪም የተደመሰሰበት ውጊያ ተደርጓል። የብልጽግና ጦር ከበባ ፈጽማለሁ ብሎ በገባበት ቀጠናም ያላሰበው ከበባም እንደደ ደረሰበትም ተነግረዋል። በጎጃም የተደረጉ ከፍተኛ ውጊያዎችን በዝርዝር ተሰሟቸዋላችሁ። በጎንደርም እንዲሁ ውጊያው እንደቀጠለ ነው። ባለሹሩባው ሻለቃ ማሸበር በሚመራው የፋኑ ኃይሎችና በአገዛዙ ኃይል መካከል አሁን በዚህ ሰዓት ከፍተኛ ውጊያም እየተደረገ ነው። በርካታ ወታደሮች ያለቁበት ውጊያም ነው። እንመለከተዋለን። እዚሁ ጎንደር ላይ አርብ ገበያ ላይ በተደረገ ደፈጣም የብልጽግና አመራሮች የተመ በት ኦፕሬሽንም ተሰርቷል። በዝርዝር እንመለከተዋለን። በወሎም እንዲሁ ከባድ በተባለ ውጊያ የብልጽግና የጦር መሪዎች በከፍተኛ ሁኔታ ያለቁበት ውጊያ ተደርጓል። የወሎን ውጊያ እንመለከተዋለን። ጀነራል አበባውና የብልጽግና ከፍተኛ ባለስልጣናት እንዲሁም ጀነራሎች አዲስ እቅድ አውጥተዋል። ክረምት ሳይገባ በአፋጣኝ እንጨርሰው ሲሎም አበባው አዲስ ትዕዛዝ አውርደዋል። አዲሱን የአብይ አህመድና የ የጀነራሎቹን እቅድ በዝርዝር ተሰሙታላችሁ። አልሸባብ ወደ ሞቃዲሾም እየገሰገሰ ነው። የሶማሌ መንግስት ከፍተኛ ስጋት ውስጥ ወድቋል። ጅቡቲ ኢትዮጵያውያን ሀገር የለቃችሁ ውጡ ብላለች። መንግስት በውስኪ ሲራጭ 10 ሚሊዮን ህዝብ በረሃብ እየተሰቃየ ነው ተብሏል። ይህንን ጉዳይ የሚመለከቱ ሰፊ ዳሰሳዎችን ይዘናል። እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማስ ተመልካቾች ቪዲዮ ላይ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጅግኖቹ፣ እንዲሁም ማሳብ አስተያየት እንደሰጡ እየጠየቀን በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው አብረን እንቆይ። አልሸባብ ወደ ሞቃዲሾ እየገሰገሰ ነው። ጅቡቲ ኢትዮጵያውያን ሀገር የለቃችሁ ጡ ማለቷ ተሰምቷል። 10 ሚሊዮን የኢትዮጵያ ሕዝብ በረሃብ እየተሰቃየ ነውም ተብሏል። ይህንን የሚመለከት ሰፊ ዳሰሳ እናሰማቸውም። የአፍሪካ ሕብረትን የመሰረተች በቀኝ ያልተገዛች የአፍሪካ የነጻነት አርማም ኢትዮጵያ ዛሬ ላይ እየተንኮታኮተች ትገኛለች። ዲፕሎማሲ የሚሉት ነገር የአሁኖቹ የኢትዮጵያ መሪዎች ጨርሶ አያውቁትም። አሁን ላይ እዚህ ግቡ የማይባሉ ትንሽ ሀገራት ሳይቀሩም ኢትዮጵያን እየናቁ ነው። ጅቡቲ የመ መኖሪያ ፍቃድ የሌላችሁ ኢትዮጵያውያን ቀነገደብ አስቀምጬላችኋለሁ ከሀገሬ ለቃችሁ ጡም እያለች ትገኛለች። የኢትዮጵያ መንግስትም ቀነገደቡን አራዝሚልኝ ቢልም ጅቡቲ ቢለመኑም የጅቡቲ መሪዎች ግን ወይ ፍንክች ብለዋል። ኢትዮጵያ የምስራቅ አፍሪካ ወሳኝ ሀገር ነበረች። የዓለም ሀገራት ፊታቸውን ወደ ምስራቅ አፍሪካ ሲያዞረም ኢትዮጵያን ነበር የሚያማክሩት። አሁን ላይ ያቀርቷም ሌላ ሙዚቃ መጥቶ ሆኗል ነገሩም የምስራቅ አፍሪካ ግዙፍ ኢኮኖሚ ባለቤት የነበረችው ኢትዮጵያም አሁን ላይ በኬንያ ተነጥቃለች። ቀልጣፋው የኬንያ ፕሬዚዳንት ዊሊያም ሩቶም የምስራቅ አፍሪካ ወሳኝ ሰው ሆኗል። ዊሊያም ሩቶ ከአብይ አህመድ ጋር አይዋደዶም ይባላል። ለምሳሌ የዛሬ ሁለት ዓመት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ኬንያ የስራ ጉብኝት ለማድረግ ናይሮቢ ሲደርሱም ዊሊያም ሩቶም አብይን ተቀብለዋቸው ነበር ሞቅ ያለ አቀ አካባቢን እንደነበር የሚታወስ ነው። ዝናብም እያካፋ ነበር። ዝናብም እያካፋ ነበር። አብይ አህመድ ወደ ዊሊያም ሩቶ ጆሮ ጠጋ ብለው አየህ እኔ ኬንያ ስገባ ዝናብ ዘነበ ሲሎም በዊሊያም ሩቶ ጆሮም አንሸኳሸኩም። ዊሊያም ሩቶም በኋላ ላይ ይህ ሰው ጤነኛ ነው ወይ ማለታቸውን የውስጥ ምንጮች ተናግረዋል። ዛሬ የኬንያው ፕሬዚዳንት ቤጂንግ ቻይና ተገኝተዋል። የቻይናው ፕሬዚዳንትም ሞቅ ያለ አቀባበል አድርገውላቸዋል። ለዚህ ነው ምስራቅ አፍሪካ ወሳኝ ሰው ሆነዋል የሚባለው አውሮፓም ሲገቡ እንዲሁ ሞቅ ደመቅ ያለ አቀባበል ለዊሊያም ሩቶ ይደረግላቸዋል። ባለፈው ዓመት ጀርመን ተገኝተው ከጀርመን መሪዎች ጋር ጥሩ ስምምነት አድርገው መመለሳቸውም ይታወሳል። የኬንያ ወጣቶች ጀርመን ገብተው እንዲሰሩም አስፈቅደው ነበር። ወደ ሀገራቸው እየተመለሱ ኬንያ ሰሞኑን ለዜጎቿ የነዳጅ ቅናሽ አድርጋለች። የኢትዮጵያ መንግስት ግን በየሶስት ወሩ በነዳጅ ላይ ጭማ ተግባር ያደርጋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትላንት በካሳንቺስ ተገኝተው ሳርተክዬ አምፖል ሰቅዬም አብልጭ ልጭዋለሁ፣ እናም የኢትዮጵያ ህዝብ እንኳን ደሳለ ሲሉ ተሰምተዋል። ሰውየው ሀገር መምራት እንዴት እንደሆነም ያልገባቸው ሰው ናቸው ሲሉ በርካታ ፖለቲከኞች ይናገራሉ። አትሌት ኃይሌ ገብረ ስላሴ ወይንም በላይነህ ክንዴ የሚሰሩትን ስራ ነው አብይ አህመድ እየሰሩ ያሉት በሚልም በበርካቶች ይተቻሉ። ይሄ የኮሪደር ልማት ህዝቡን ደምንባም ያስለቀሱበት ፕሮጀክት ነው ተብሎም በበርካቶች ይተቻሉ። በደምንባ የተገነባ ከተማም መጨረሻው መፈራረስ መሆኑንም መጽሐፍ ቅዱስ ይናገራል ሲሉም በርካታ የቤተ ክርስቲያን አባቶችም ሲሰብኩ ተደምጠዋል። አብይ አህመድ አሊ አትክልተኛና የሪል ስቴት ደላላ ነው የሚመስሉት ሲል አንድ የጀርመን ጋዜጠኛ ባለፈው ሳምንት በሰራው ዘገባ ጽሁፉም መናገሩ የሚታወስ ነው። ኦቪድ የተባለው የ ሪልስቴት ኩባንያም የጠቅላይ ሚኒስትር አብይ አህመድ እንደሆነም ይነገራል። በአራት ኪሎና ለራሳቸው ቅንጡ ቤተ መንግስት በሚገነቡበት የካ ተራራ ላይ ብዙ አፓርታሞችን እየገነቡም ይገኛሉ። በእነዚህ አካባቢዎች ደግሞም ያለ ካሳ የተፈናቀለ ህዝብ ብዙ ነው። አብይ አህመድ በዱባይም ሪልስቴት እየገነቡ ይሸጣሉ። አጠቃላይ በቢሊዮን የሚቆጠር ዶላር አካብተዋል። ይህ በኢትዮጵያውያን የተካበተ የደም ገንዘብ ነው። ከትላንቱ ከሁለት ወዲያ የተባበሩት መንግስታት ድርጅት አስር ሚሊዮን ኢትዮጵያውያን በረሃብ ሊያልቁ ነው አለም ይረባረብ ሲልም ጥሪ አቅርበዋል የከተማው ረሃብም አይወራም እሁድ የተከበረው የትንሣኤ በዓል በአብዛኛው ኢትዮጵያዊም አልከበረም እፍኝ የማትሞላ ስጋ አንድ ሺ ብር ነው ሲሸጥ የከረመው የበግ ዋጋ ከ ከሀያ ሺ ብር በላይ ነው የሰነበተው በሬ ከሰባ ሺ ብር በታች አይገኝም እንዲያውም አንድ ሚሊዮን ብር የተሸጠ በሬም እንዳለም ሰምተናል ዶሮ ሁለት ሺህ ብር ሲባል ከርመዋል። ምስራቅ አፍሪካ እየተተራመሰ ነው። አልሸባብ ከተደበቀበት ወጥቶም ወደ ሞቃዲሾም እየገሰገሰ ነው። በዋና ከተማዋ የሽብር ጥቃቶች እየሰነዘረም ይገኛል። የኢትዮጵያ መንግስት በአልሸባብ ይዞታዎች ላይ የአየር ድብደባም አደረግኩኝ ሲል ቆይቷል። የኢትዮጵያ መንግስት ብዙ ድብደባዎችን አድርጓል። አሁን አልሸባብ ከሶማሊያ ሰራዊት ጋር መደበኛ ጦርነት እያደረገ ወደ ሞቃዲሾም እየገሰገሰ ይገኛል ሲሉም ዓለም አቀፍ ሚዲያዎች እየዘገቡ ነው። አልሸባብ እየተጠናከረ መምጣቱም ለኢትዮጵያ አደጋ ይዞ ሊመጣ እንደሚችልም ይገመታል። አልሸባብ ኢትዮጵያን ለመበቀል ሊያሴር እንደሚችልም ፖለቲከኞች ይናገራሉ። የኢትዮጵያ ደህንነት በአብይ አህመድ ዘመን በእጅጉ መዳከሙም ይነገራል። የደህንነት ቢሮ በአዲስ አበባ የፋኖ አባላት ናቸው እያለም በግምት ንጹሐንን እያፈሰ የሚያስር ድርጅት ሆኗል። የኢትዮጵያ ጸጥታ ኃይሎች የሚሰሩት በግምትና በፌስቡክ ነው። የብልጽግና ደጋፊ አክቲቪስቶች ይሄ ይታሰር ይሄ ይደብደብ ካሉ ይታሰራል፣ ይደበደባል። አዲስ አበባ፣ የኤርትራ ደህንነት፣ የፋኖ አባል እያላችሁ በግምት ከምታስሩም አልሸባብ ላይ ትኩረት ብታደርጉ ይሻላል ሲባሉም ጠቅላይ ሚኒስትሩ አልሰማ ብለዋል። የኢትዮጵያ መንግስት ዛሬ አሰራጨው መረጃም በብዙዎች ዘንድ በጣም አስቂኝ ተብሏል። ዜናው ኢትዮጵያ ስደተኞችን በመቀበል በአፍሪካ አንደኛ ሆናለች ችላል። ይችላል። ጅቡቲ ግን የኢትዮጵያ ስደተኞች ሀገሬን አጨናንቀውታል በማለት ልታባረር ቀነ ገደብ አስቀምጣለች። የኢትዮጵያ ህገወጥ ስደተኞች ከሳውዲ ዘን መጣን እያሉም የሚያደነቁሩን የብልጽግና ሚዲያዎች የጅቡቲን ማስጠንቀቂያ ግን ለመዘገብ ሲሽኮረመሙ ታይተዋል። አሁን በቀጥታ ከጦር ግንባር ወደተሰሙ ሰበር ዜናዎች አልፋለሁ። በቅድሚያ መጎጃም ላይ በትልሊ ከተማ ባንዳዎች ላይ እርምጃ ወስጃለሁ ሲል የፋኖ መግለጫም ጠቆመ በድሮንና ከባድ መሳሪያ ታግዞም ወደ ሸንፎ ከተማ ያቀናው የብልጽግና ቡድን ላይ እርምጃ መውሰዱን የአማራ ፋኖ በጎጃም የጎጃም አገው ምድር ሶስተኛ ክፍለ ጦር አስታውቋል ከሰሞኑን የብርሃኑ ጁላ ኮሎኔልን ጨምሮም በርካቶች የተደመሰሱበት እንዲሁም ከባባድ እስከ ቀላል ጦር መሳሪያ የተማረከበት አውደ ውጊያ ማካሄዱ ሚታ ሳል። በቀጠናው አቡት እየተባለን በሚጠራው አካባቢ የብልጽግና ቡድን የንጹሃን ቤት በመስበርና በከተማዋ የሊስትሮ ቃሳይ ቀር በመዝረፍ ህዝቡን ሲያሰቃዩ እንደሰነበቱም የክፍለ ጦሩ የህዝብ ግንኙነት ኃላፊም ፋኖ ይበልጣል እውነቱም አስረድቷል። የብልጽግና ቡድን ባቀደው ሳይሆን በእቅዳችን መሰረት በማንኛውም ሰዓት ወደ ከተማ በመግባት ጥቃት እንፈጽማለን ያለው የህዝብ ግንኙነቱ በቲሊሊ የስርዓቱን ካድሬ ጨምሮ ባንዳዎችን ደምስሰናቸዋል ሲል አሳውቋል። በየጊዜው ከማህበረሰባችን ጋር ውይይት እያደረግን ነው በማለት ወቅቱ የሰርግ ሰዓት በመሆኑም አንድ ላይ ከመሰብሰብ ይልቅ በጥንቃቄ ሊከወን እንደሚገባም ጠቁሟል። አገዛዙ በማንኛውም ጊዜም የድሮን ጥቃት ሊያደርስ ስለሚችል ከማንኛውም አጋራሽ ተግባራት ራሳችንን እንድንጠብቅ የጎጃም አገው ምድር ሶስተኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል አሳስቧል። ጥይትና ርችት መተ ኮስም አጥብቆ የተከለከለ መሆኑን የአማራ ፋኖ በጎጃም የጎጃም አገው ምድር ሶስተኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣሉ እውነቱ ተናግረዋል። ይህ በእንዲህ እንዳለ በሌላ ግንባርም ፍጥጫው እንደቀጠለ ነው። በዛሬው ዕለት የብልጽግና ሰራዊት በከፍተኛ ሁኔታ ድጋሚ ኪሳራም ገጥሞታል። ዳና ማርያም ላይ ያሉትን የፋኖ ሻለቃዎች ለመደምሰስ በተለያዩ ሶስት አቅጣጫዎች ከፍተኛ ቁጥር ያለው ኃይል በክፍለ ጦር ደረጃ ከክልሉ የሚሊሻና የአድማ በተና ኃይሎች ጋር በመጨመር ከመኮድ ከጭምባ ከመሸንቲ ከአምባርጌም ጦሩን ጦሮን በማንቀሳቀስ በከፍተኛ ሁኔታ የፋኖ ኃይሎችን ለመደምሰስ አቅዱ የመጣው የብልጽግና ኃይል ታላቅ የስነ ልቦናና ሞራላዊ እድቀት እንዲደርስበት አድርገነዋል ሲሎም የፋኖ ኃይሎች ገልጸዋል። በወታደራዊ እቅዶች መሰረት የጋራ ጥምረትና መናበብ በተሞላበት ሁኔታ የብልጽግናን ሰራዊት እቅድ ማክሸፍ ችለናል ሲሎም የፋኖ ኃይሎች ገልጸዋል። አሁንም የብልጽግና ጦር የመጣበትን ሁኔታ ቀድሞ በመረዳት ወታደራዊ ጥበቦችን በመጠቀም ደፈጣ በመያዝ በትንቅንቅ ላይ እንደሚገኙም አሳውቀዋል። ይህ የብልጽግና ቡድን ከብቤም እመተዋል ያለውን የፋኖ ኃይል ራሱ ከበባ ውስጥ አስገብቶት እየደበደበው ይገኛል። ሁለተኛ ቀኑን በያዘው በዚህ ከፍተኛ ውጊያም የብልጽግና ሰራዊት መውጫ በር እየፈለገ ይገኛል ሲሎም የአማራ ፋኖ በጎጃም አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ ዩሱፍ ገልጸዋል። በዚህ ውጊያ በርካታ የብልጽግና ሰራዊት አባላት መቁሰላቸውና መሸኘታቸውም ተነግሯል። እስካሁን ውጊያው ባለመጠናቀቁ ግን ቁጥራዊ መረጃ ማግኘት አልተቻለም። ውጊያው በተጠናቀቀ ሰዓት ወዲያውኑ ቁጥራዊ መረጃዎችን ወደ እናንተ የምናደርስ ይሆናል። አሁን በቀጥታ ወደ ጎንደር አልፋለሁ። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በአርማጭሆ ማሰሮ ደንብ ዙሪያም ግና ሰራዊት እንዲሁም ከሚሊሻና አድማ ብተና ጋር ከፍተኛ ትንቅንቅ እያደረገ የብልጽግናን ጦር አይቀጡ ቅጣት እየቀጡ ይገኛል። ተናዳፊዎቹ እንደተለመደው ከብልጽግና ሰራዊት ጋር ከበድ ያለ ውጊያ እያደረጉ ነው። ውጊያው አሁን በዚህ ሰዓት በከፍተኛ ሁኔታም ተጧጥፎ እንደቀጠለ ነው። በዚህ ውጊያ የብልጽግና ሰራዊት ከወዲሁ ከፍተኛ ሽንፈትን እያስተናገደ እንደሚገኝ የሚናገሩት ምንጮች ውጊያው አሁንም በከፍ ከፍተኛ ሁኔታ እንደቀጠለ ሲሆን የብልጽግና ሰራዊት እጅ በእጅ ስለከበደው ከፍተኛ የጦር መሳሪያዎችን እየተጠቀመ እንደሚገኝም ነው የተናገሩት። ውጊያው በተጠናቀቀ ሰዓት ወደ እናንተ ይዘን የምንቀርበው መረጃ ይኖረናል። በሌላ የድል ዜናም በአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባን ታባተም አንደኛ ኮርሰር የሚገኘው ጣና ገላውዲዮስ ክፍለ ጦር ዛሬም እንደ ትላንቱም የብልጽግናን ጦር የሀዘን ካባም አልብሶታል ሲሉም የመረጃ ምንጮች ገለጹ። የአብይ አህመድ ዙፋን አስጠባቂ ሰራዊት በትላንትናው ዕለት ከባህር ዳር ተነስቶ በሐሙሴት ወደ እስቴ መካነ ኢየሱስ ቀጠናም እየተንቀሳቀሰ በነበረበት ሰዓት አርብ ገበያ ወልዴ ተራራም ከተባለው አካባቢ ፈጣንና ድንገተኛ ደፈጣ ጥቃት ደርሶበታል። ጥቃቱ የደረሰበት የብልጽግና ኃይል የአመራሮቹንና የሰራዊቱን ቁስለኛም አስከሬን ተሸክሞ ቀጠናውን ለቆ ለመንቀሳቀስ ተገዷል። በሌላ በኩል ወደ ወሎ ስናልፍ የአማራ ፋኖ ቦሎ ንጉስ ሚካኤል ኮር አማራ ሳይንት በመቅደላ ክፍለ ጦር የአትሮንስ ብርጌድ በብልጽግና ኃይል ላይ ከባድ ኪሳራም ማድረሱን አስታወቀ። በመሀል ሳይንት ወረዳ በተለያዩ ቦታዎች ከባድ ውጊያ ተደርጓል። ዙጌር መንገሻም፣ ቆተት ሾጤም እንዲሁም ዲባቦ ሚካኤል በሚባሉ ቦታዎች ከጠዋቱ አንድ ሰዓት እስከ ምሽቱ 12 ሰዓት የዘለቀም ከባድ የተባለ ውጌ የተደረገ ሲሆን የብልጽግና ኃይል ከፍተኛ ሰባዊ ኪሳራም ደርሶበታል። ሁለተኛው ዘመቻ ኃላፊም በድጋሚም ተቀንድሸዋል። ሁለት ሌሎች ኃላፊዎችንም በውል ያልታወቀ 50 አለቃና 10 አለቃ እየተቀነደቡ ሲሆን ሌሎች ቁጥራቸው ያልታወቁም የአብይ አህመድ ከፍተኛ የጦር መሪዎች ሙትና ቁስለኛ መሆናቸውም ታውቋል። በርካታ ሚሊሻዎችም በፋኖ ጥይት መገረፋቸው ነው እየተነገረው ከባድ መሳሪያ እንደ ነፍስ ወከፍ መሳሪያ መጠቀም የፍርሃት መሸፈኛ የተደረገው የብልጽግና ጦር በከባድ መሳሪያ አንድ ገበሬ ቤት አቃጥሏል። አካል ጉዳተኞችን ሳይለይ ሰላዮች ናችሁ በማለት ከድብደባ በጥይት እስከ ማቁሰል ጉዳትም አድርሶባቸዋል። በመጨረሻ ከፍተኛ የብልጽግና አመራሮችን ጨምሮና አበባው ታደሰ እንዲሁም ከፍተኛ ጀነራሎች አዲስ እቅድ አውጥተዋል። አዲስ ኦፕሬሽንና የአገዛዙ ግምገማን የተመለከተ መረጃ እጃችን ገብቷል። እንደሚከተሉ አቀርበዋለሁ። የብልጽግና አገዛዝ በአየር ኃይልና እና በሜካናይዝድ የታገዘ ከፍተኛ ውጊያ ሊከፍት መሆኑ ተጠቁመዋል። የብልጽግና የኮማንድ ፖስት መሪዎችና የመከላከያ መኮንኖች በባህር ዳር ደሴም ጎንደርና ደብረብረ የብርሃነ ከተማዎች ከሰሞኑን ስብሰባ አካሂደዋል። በዚህ ስብሰባም በአይነቱ ልዩ የሆነ ኦፕሬሽን ማካሄድ አለብን በሚል መገምገማቸውንና ውሳኔ ማሳለፋቸውን ነው የተገለጸው። በአየር ኃይልና በሜካናይዝድ የታገዘም ልዩ ዘመቻም እናካሄዳለን ያሉት የብልጽግና አመራሮች ለዚህም የሰራዊት ምደባም እንደሚያደርጉ ታውቋል። ምደባው ወደ ግንባር የሚወርድናም ከተማ የሚጠብቅ ተብሎም እንደተለየም ነው ምንጮቻችን እየጠቆሙት የአገዛዙ ጦር ወደ ግንባር ሲወርድ ፋኖ ወደ ከተማ እየገባ እንደሚቸገሩም ነው መኮንኖቹ ያነሱት። ሆኖም ይህ ዘመቻ ባይሳካም የሚጠየቁ አካላት ቀድሞውንም እንዲለዩ፣ ከዚያም እርምጃም እንዲወሰድባቸው ይደረጋልም ተብሏል። በተጨማሪም አኩርፈዋል የተባሉም የብልጽግና አመራሮች ለፋኖም መረጃ ስለሚያሾልኩም የእነሱን የቤተሰቦቻቸውን ስልክ እንዲጠለፍም ትዕዛዝ ተሰጥቷል። በሸዋ ቀጠና የዘመቻ መጀመሩን ምንጮች ገልጸውልኛል። ዘመቻው ክረምት ከመግባቱ በፊት የፋኖ አመራሮችን ማጥፋት ኢላማው እያደረገ ሲሆን፣ ሆኖም የብልጽግና መኮንኖች ላለፉት ሁለት ዓመታት ተመሳሳይ ዘመቻዎችን እያወጁ እንደነበርና እንዲሁም እንዳልተሳካላቸው ዓለም የሚያውቀው ሀቅ ነው። በዘመቻ አንድነት ውጊያ በርካታ የብልጽግና አመራሮችና በርካታ የብልጽግና ወታደሮች ኪሳራ ደርሶባቸዋል። ታዲያ ይህንን ለማካካስ ነው ጀነራል አበባውን ጨምሮም ጠቅላይ ሚኒስትር አብይ አህመድ ያወጡት እቅድ እንደ አዲስ ተግባራዊ የሚደረገው። አድማጮች፣ ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።